በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የሕያው እግዚአብሔር ቤተሰቦች የእናታችን የእመቤታችን የድንግል ማርያም የአስራት ልጆች የጻድቁ የአባታችን የገብረ መንፈስ ቅዱስ ወዳጆች በሸርነቱና እና በይቅርታው በመግቦቱና በጠብቆቱ እስከዚህ ሰዓት ባደረሰን በልዑል እግዚአብሔር ስም እንደምንሰነበታችሁ አሜን። አምላካችን ሕያው እግዚአብሔር ይክበር ይመስገን ይክበር ይመስገን። ዛሬ የብፁ አባታችን ያቡነ ገብረ መንፈስ ቅዱስን ዜና ገድል ማሰማትና መጸለይ እንጀምራለን። የጻድቁ አባታችን ረድኤት በረከታ አይለየን። በስመ አብ ወወልድ መንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ይህን መጽሐፍ ካህናት፣ ዲያቆናት፣ ህዝብ፣ ወንዶችም፣ ሴቶችም፣ ሽማግሌዎችም፣ ህፃናትም ተሰብስበው ምንጣፍ አንጥፈው ጥላ ዘርግተው በፍጹም ምስጋና በክብር ያንብቡት። ህሊናን በመሰብሰብ ባለመጠራጠር በፍቅር ባለመንቀሳቀስ በተስፋ ፍጹም ደስታና ጥቅም ያለበትን ይህን መጽሐፍ ይስሙት። ሕይወት ጥቅም ድህነት የሚገኝበት ይህ መጽሐፍ ቢሰሙት ከአባታችን ከአቡነ ገብረ መንፈስ ቅዱስ በረከትን ያገኛሉ ለዘላለም አሜን። ባህሪው በማይለወጥ በእግዚአብሔር አብ ስም ከባህሪ አባቱ ከአብ ጋር ትክክል የሚሆን በእግዚአብሔር ወልድ ስም በፍጹም ሶስትነቱ ሁሉን በሚያረጋጋ የእውቀት መገኛ በሚሆን በእግዚአብሔር መንፈስ ቅዱስም በነቢያት አድሮ ትንቢት ያናገረ ሰው ሆኖ የሰራትን ወንጌል ያስተምሩ ዘንድ በሐዋርያት ያደረ ማረፊያው የሆኑ ዘንድ የመረጣቸው በአካል ሶስት በባህሪ አንድ የሚሆን ሶስትነቱ የማይጠቀለል አንድነቱ የማይከፈል አንድ አምላክ ነው። ምስጋናው የባህሪው ነው። ዓለሙ ሁሉ በእጁ የተያዘ ነው። ጌትነት የባህሪ ገንዘቡ ነው። የሁሉን ልመና ይሰማል። ኃጢአታችን ሁሉ በፊቱ የተገለጸ ነው። እረፍት በሌላቸው መላእክት በቅዱሳን አገልጋዮቹ ይልኩንም በአገልጋዩ በአባታችን ገብረ መንፈስ ቅዱስ የሚቀርበው ምስጋና ለርሱ ነው ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስም አሜን። እርግናው መታሰቢያው ያማረ ጽኑ ተጋዳይ ንዑድ ክቡር የሚሆን የከበረ አባታችን ገብረ መንፈስ ቅዱስ እንገል መጸለይ እንጀምራለን። ንውድ ክቡር ደግ አባታችን ገብረ መንፈስ ቅዱስ ከደቡባዊ ግብፅ ከታችኛው አውራጃ ኔሳ ከምትባል አገር የወጣ ገዳማዊ ነው። በግብፅ ገዳማት ሦስት መቶ ዓመት ኖረ። ከዚያም መጥቶ የኢትዮጵያን ገዳማት ዞረ። በዝቋላና በምድረ ከብድ 262 ዓመት እህል ሳይበላ ውሃ ሳይጠጣ ልብስ ሳይለብስ ኖረ። በምድር ላይ እንደ ሰው ሳይሆን እንደ ምላይክት ኖረ። በጴጥሮስ በጴጥሮስና በጳውሎስ በዓል በመጋቢት አምስት ቀን እለተ ውድ ገድሉን ፈጽሞ አረፈ። በአባታችን በገብረ መንፈስ ቅዱስ ጸሎት እግዚአብሔር ይማረን ይቅር ይበለን ለዘላለም አሜን። በዘመድ ወገን ከሀገሩ ከታመኑ ከደጋግ ሰዎች ከብንያም ወገን የሚሆን በኔ ሀገር የሚኖር አንድ ሰው ነበር። ስሙም ስሞን ይባል ነበር። የሚስቱም ስም አክሌሳያ ይባላል። ሁለቱም እንደ ዘካርያስና እንደ ኤልሳቤጥ እግዚአብሔርን የሚፈሩ ደጋግ ሰዎች ነበሩ። ልጆች አልነበራቸውም። ደስ የሚያሰኛቸው ልጅ እንዲሰጣቸው በቀንና በሌሊት እግዚአብሔርን የለመኑት ነበር። ጧሪ ቀባሪ ለሌላቸው አሳዳጊ ለሌላቸው ልዩ ልዩ ችግር ላለባቸው ሁሉ ምጽዋት ይሰጡ ነበር። አቅሌሲያም ለሰላሳ ዓመት ያህል መካን ሆና ኖረች። ልጅ ስላልነበራትም ታዝን ታልቅስ ነበር። ባሏ ስምዖንም እንዲሁ ያዝን ነበር። ከተጋቡ ጀምሮ ከሰባት ቀን በቀር በግብር አልተገናኙም ነበር። ስምዖንም አቅሌሲያን እግዚአብሔር የዘካሪያስንና የኤልሳቤጥን የሃናንና የያቄ ምን ጸሎት እንደሰማ የእኛንም ልመና ቢሰማ ነይን ለምነው አላት። አቅሌስያም እሺ ያለችው ሁለቱም በብዙ እንባና በጽኑ ሀዘን ጸለዩ። ከዕለታት በአንድ ቀን አቅሌስያ ወደ ቤተ እግዚአብሔር ገብታ የአብ የወልድ መንፈስ ቅዱስ ስዕል ካለበት ቆማ ለብዙዎች አርያ የሚሆን ንጽህናን የሚወድ ፈቃደን የሚያደርግ አንተን ደስ የሚያሰኝ ልጅ ስጠይ ብላ ጸለየች። ያን ጊዜም አብ ወልድ መንፈስ ቅዱስ ራሳቸውን ዘንበል አድርገው በአንድ ቃል ተናገሩ ክብሩ ከሰማይ ከምድር ከፍ የሚል ከሚካኤልና ከገብርኤል ጋር በክብር የሚተካከል ክህነቱ እንደ መልከጼዴቅ፣ ንጽህናው እንደ ነብዩ ኤልያስ፣ እንደ መጥምቁ ዮሐንስ የሆነ በክብር ከነቢያትና ከሐዋርያት ጋር የሚተካከል ልጅ ትወልጃለሽ አሏት። ይኸውም ለአንቺ ብቻ አይደለም ለዓለም ሁሉ ነው እንጂ። ያን ጊዜ ከሶስቱ አንዱ ተነስቶ በእጁ ባርኮ በሰላም ወደ ቤትሽ ግቢ አሏት። እርሷም ደስ እያላት ወደ ቤቷ ገባች። በማግስቱም በቤቷ በር ተቀምጣ ሳለች በዛች ሀገር የሚኖር ኤስን መስሎ መንፈስ ቅዱስ ጎበኛት። ሰላም ለአንቺ ይሁን ሁልጊዜ የሚያሳዝንሽን የሚያስለቅስሽ ምንድን ነው? ልመናሽ በእግዚአብሔር ፊት ተሰምቶልሻልና ደስ ይበልሽ አላት። አቅሌሲያም በስራ ሁሉ በፈጣሬና በመድኃኒቴ ደስ ይለኛል፣ ሆኖም ግን ልጅ በማጣት አዝናለው፣ አለቅሳለሁ አለችው። መንፈስ ቅዱስም ተነስቶ በፊቷ ቆሞ እፍ አለባት። ከዚያም በኋላ ከእርሷ ተሰወረ። በሌላም ቀን አቅሌሲያ ወደ ቤተ ክርስቲያን ስትሄድ እባብ በመንገድ ልጇን አስከተላ ስትሄድ አገኘች እናታችን ሔዋንን ያሳትሻት አባታችን አዳምን ትላ ደስታ ካለበት ገነት ያስወጣሽ የተረገምሽ አንቺ እባብ እንዴት ልጅን አገኘሽ ልጅ ለሌለኝ ለእኔ ወዮልኝ ወዮታ አለብኝ አለች እንዲህ እያዘነች እየተከዘች ስትሄድ እርግብንም ጫጭቶቿንም አስከተላ ስትሄድ አገኘቻት። አባታችን ሆን ያገለገልሽው የዋይት ርግብ ላንቺስ ልጅ ማግኘት ይገባሻል አለቻት። እንዲህም እያለች ያለቀሰሽ ከቤተ ክርስቲያን ደረሰሽ በራሷ ላይ ትቢያነሰነሰሽ ልብሷንም ቀደደች። የመቤታችንን ምስል ባየሽ ጊዜ ከፍቅሯ ብዛት የተነሳ ነፍስ እንደተለየው ሰው ሆነች። ደስ የሚያሰኝሽ ልጅ ስጪኝ፣ ደስ የማያሰኝሽ ከሆነ ግን ማሐፀንን ዝጊው ብላ ጸለየች። በቀድሞ ዘመንም ከቅዱሳት አንስት አንዲቱ ያደረገችውን በቅዱሳት መጽሐፍት ሰምተናል። እርሷም የያዕቆብና የኢሳው እናት ርብቃ ናት። በማህጸኗ ስለነበረው ጽንስም የእግዚአብሔርን ቃል ልትጠይቅ ሄደች። እግዚአብሔርም ሁለት ልጆች በማህጸንሻሉ ሁለቱም ልጆች ከአንቺ ይወለዳሉ፣ አንዱ ከአንዱ ይበልጣል፣ ታላቁ ለታናሹ ይገዛል አላት። አቅሌሲያም እንደ ርብቃ ልጅ ስለማግኘት የእግዚአብሔርን ቃል ልትጠይቅ ሄደች። የፍቅሯ ዓለም ጽናት ባየሽ ጊዜ የእመቤታችን ሥዕል ዘንበል ብላ እነሆ ጸሎትሽ ለመናሽ በእግዚአብሔር ፊት ተሰማ። አንቺን ደስ የሚያሰኝ ልጅንም የሚያገለግ፣ ለህዝቡ ሁሉ አባት የሚሆን ልጅ እግዚአብሔር ይሰጥሻል አለቻት። በዚህም ዓለም በሕይወተ ሥጋ አታየውም ከረፍቱ በኋላ በመንግሥተ ሰማያት ነው እንጂ። ነገር ግን በእርሱ ፋንታ ስለ ሐዘንሽ ብዛት ስለ ባልሽም የሕይወት ጽናት ልጅ ታገኛለሽ። ይህንንም ሄደች ለባልሽ ነገሪው አለቻት። አቅሌሲያም ከመቤታችን ስዕል ይህን የምሥራች ቃል ሰምታ ደስ እያላት ወደ ቤቷ ሄደች። የእመቤታችንም ስዕል እንዳበሰረቻት ለባሏ ነገረችው። ሁለቱም በአንድነት ደስ አላቸው፣ እግዚአብሔርንም አመሰገኑት። በዛችም ሌሊት መጋቢት 29 ቀን እመቤታችን እንዳበሰረቻት አቅሌስያም ጸነሰች። በታኅሳስ 29 ቀንም ደም ግባቱ ያማረ ወንድ ልጅን ወለደች። እናትና አባቱ ዘመዶቹም ደም ግባቱ ያማረ ሁለመኖ የተዋበ ልጅ መሆኑን ባየው ጊዜ እጅግ ደስ አላቸው። ደም ግባቱ ያማረ ሁለመኖ የተዋበ ልጅን የሰጣቸው እግዚአብሔርንም አመሰገኑት። በዛች ቀን መልአኩ ቅዱስ ገብርኤል መጥቶ አቅሌሲያን ይህ ልጅ ስሙ ገብረ መንፈስ ቅዱስ ይባላል ብሏት ከእርሷ ተሰወረ። በዛችም ሰዓት ሕፃኑ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ ሦስት ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ከጠባብ ወደ ሰፊ ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል አለ። ስለ ጻድቁ ስለ ኖፍ መወለድ በየኖክ መጽሐፍ እንደተነገረ ሕፃኑ ከአዋላጅቱ እጅ ተነስቶ ቅዱስ ቅዱስ ቅዱስ እግዚአብሔር ብሎ አሸናፊ እግዚአብሔር እናመሰገነ ተብሎ እንደተነገረ እንዲሁ ይህች ክብር ከእናታቸው ማሕፀን ጀምሮ ቅዱሳንን ከሚቀድሳቸው አምላክ ለቅዱሳን ሁሉ ትሰጣለች። ከዚህ በኋላ እናቱ አላቀፈችውም፣ ቁሞ ኖረ እንጂ። የእናቱን ጡት አልጠባም፣ የዚህን ዓለም ጣዕም አላወቀም፣ ልብስንም አልለበሰም። ያን ጊዜ ከዚያ የነበሩ ያዩ የሰሙ ሁሉ አደነቁ። እናቱን ፈጽማ አደነቀች። አርባ ቀንም ከሞላው በኋላ ወደ ቤተ ክርስቲያን ወሰዱት። ሥርዓቱ የሚያዘዘውን ሁሉ ፈጽሙለት። ስሙንም መልአኩ ቅዱስ ገብርኤል እንዳወጣለት ገብረ መንፈስ ቅዱስ አሉት። ስሙንም አገልጋዮቹን ወደየሀገሩ ሁሉ መልእክቱን ላከና ስለተወዳጁ ስለተወዳጁ ልጅ የምሳ ግብዣ እናድርግላቸው ዘንድ ክርስቲያኖችም ሁሉ ጥሯቸው አለ። የሮሙንም ንጉሥ ከሹማምንቱ ጋር ጠራው። ንጉሡ ሕፃኑን ባየ ጊዜ ደስ ተሰኝቶ አቅፎ ሳመው። ሰው ሁሉ ይሰበሰብ ዘንድ ቀንደ መለከት እንዲነፉ አዘዘ። ሕፃኑንም በወርቅ በብር በዕንቁ አስጊጠው ታላቅ ደስታንም አደረገ። እናቱ ሞግዚቲቱ መሬት እንዳታስነካው ባማረ በተዋበ ቤት እንጂ ወደ ተርታ ቤት እንዳታስገባው፣ ከማር ከወተት በቀር እህል እንዳታቀምሰው፣ ከመብራት በቀር ወደ እሳት እንዳታቀርበው አዘዘቻት። ሞግዚቲቱም ይሻለቻት። ያም ሕፃን ሁለት ዓመት ኖረ እግዚአብሔር አይነ ልቦናውን አበራለት አንደበቱኑ ከፈተለት በሞግዜቲቱ ጉልበት ላይ ሆኖ ለስላሴ ስግዳ አለው ብሎ ሰገደ ወደ መሬትም ወርዶ በግንባሩ ሰገደ ሞግዜቲቱም መቤት ያዘዘችኝን አጠፋው ብላ እጁን ያዘችው ህፃኑ ገብረ መንፈስ ቅዱስም እናቴ ያሳደጌ መሬት ስለነካኝ አትዘኛ አታልቅሻ አላት ከመሬት ተፈጥሬ ያለሁ ወደ መሬትም ተመልሼ እገባለሁና ሞግዚቱም ይህን በሰማች ጊዜ አንተ ሕፃን አነጋገር ግን እንዳዋቂ ሰው ነው፣ አለችው። ሕፃኑም እኔ ወደ ገዳም እሄዳለሁ፣ ስጋዬን እፈትነዋለሁ፣ ስጋዬን ለነፍሴ አስገዛዋለሁ፣ እንዲሁም የነፍሴን ድህነት እሻ ዘንድ እንዲህ ይሻለኛል አላት። ሞግዚቲቱም በሕፃኑ አነጋገር ፈጽማ አደነቀች። ከሶስት ዓመት በኋላ መላእክት እየመሩት ወደ ገዳም ወጣ። ሞግዚቲቱም ካጠግቧ ፈልጋ ባጣቸው ጊዜ ደነገጠች። በመሬትም ላይ ተንከባለለች በራሷ ላይም ትቢያ ነስንሳ በብዙ ልመና ስላገኙት ልጃቸው ጌቶችን ምን እላቸዋለሁ ምን እመልስላቸዋለሁ ብላ ጮኸች በመቤቴ በአቅሌሲያ ፊት እንዴት እቆማለሁ አለች ልጄን ስጭኝ ባለችኝ ጊዜ ምን እመልስላታለሁ አለች የመጥፋት ወሬ በእናት በአባቱ ዘንድ በተሰማ ጊዜ ሁለቱም እየተሯሯጡ ሄዱ ልጃችን ምን ሆነ ምንስ ያስለቅስሻል አሏት ሞግዚቲቱም ሕፃኑን አጣውት። የሆነውን አላወኩም! ከዚህ በፊት ወደ ገዳም ይሄዳሉ ብሎ የነበር ብላ ይነግራትን ሁሉ ነገረቻቸው። እናትና አባቱም የነገረቻቸውን ሰምተው ልብሳቸውን ቀደው በራሳቸው ላይ ትቢያን አስነሰው በግንባራቸው ወድቀው ወዮልን ወዮት አለብን አሉ። አቅሌሳም ወዮልኝ ወዮት አለብኝ አለች። የአይኔ ብርሃን ልቤን እንደ ወይን ደስ የምታሰኘው መካን ሰሆን የወለድኩ ልጄ አንተን በማጣት የተሸከመች ማሕፀኔ በሐዘን ነደደች። ይልቁንም በድንህን በማጣት ሰውነት የተጨነቀች ሞትህን አውቄ ባለቅ ስል በተሻለ ነበር። ወይስ እንደ ዮሴፍ ተሸጥክን? እንደ እንግዳ ደርሰ ከፊት የተሰወር ልጅ፣ ወዮልኝ ወዮት አለብኝ አለች። መንገደኞች፣ ነጋዴዎች ከንፈሮቹ የለመለሙ ፊቱ ያማረ ሕፃን ያያችሁ እንደሆነ ነገሩኝ እያለች አለቀሰች። የሮሙ ንጉሥ የሹሙ የስምዖን ልጅ እንደጠፋ በሰማ ጊዜ ሹማምንቱን አስከትሎ እናት አባቱን ሊያጽናና መጣ። ስምዖንም ቁጥራቸው መቶ የሚሆኑ አገልጋዮቹ ለፍለጋ በሀገሩ ሁሉ ሁለት ሁለት ሆነው እንዲሄዱ አዘዛቸው። ለእያንዳንዳቸውም ዘጠና ዘጠኝ ወቄት ወርቅ ሰጣቸው። የልጄን ዜና ለነገረኝ የገንዘቤን እኩሌታ ሰጠዋለሁ ከመገዛትም ነፃ አወጣዋለሁ አላቸው። ወታደሮቹም ልጁን ገብረ መንፈስ ቅዱስን ይፈልጉት ዘንድ ከሹሙ ከስምዖን በታዘዙት መሰረት ሁለት ሁለት እየሆኑ ወደ የሀገሩ ሁሉ ሄዱ። ሲሄዱም ገባውን ከምትባል ሀገር ደረሱ። ጠዋሪ ቀባሪ ለሌላቸው ሽማግሌዎች፣ አሳዳጊ ለሌላቸው ህፃናትና ለችግረኞች ሁሉ ምጽዋት ሰጡ። ምጽዋት ሲሰጡም ህፃኑ ገብረ መንፈስ ቅዱስ ከአሕዛብ ጋር ሲከራከር አገኙት። አባታችን ገብረ መንፈስ ቅዱስም እንደሆነ አላወቁትም። አባታችን ገብረ መንፈስ ቅዱስ ግን በመንፈስ ቅዱስ ተገልጾለ ታወቃቸው። በልቡም ምንን ይፈልጉ ዘንድ የተላኩ የአባቶች ወታደሮች እነሆ አለ። እናንተ ወንድሞቼ ከወዴት የመጣችሁ ናችሁ? እናንተ አማኞች ስትሆኑ ወደ አዛብ ሀገር ለምን ገባችሁ? አላቸው የሹሙ ልጅ እንደጠፋና ጠፋና ይፈልጉ ዘንድ እንደተላኩ ነገሩ። አባታችን ገብረ መንፈስ ቅዱስም መለሰላቸው በዚህ ልጅ ምክንያት ብዙ ሐዘን፣ ብዙ መከራ ያግኛችሁ። የሹሙ ልጅ በህይወትም ቢሆን በሞትም ቢሆን አታገኙትም እና። በእርሱ ምትክ ሌላ ልጅ ይወልዳሉ፣ ስሙንም ኖብ ይሉታል፣ ትርጓሚውም የመካል ልጅ ማለት ነው። በሰላም ወደ ሀገራችሁ ተመለሱ። ይህንንም የትንቢት ቃል ለጌታችሁ ለስሙ ንገሩት አላቸው። ወታደሮቹም ሰላምታ ሰጥተውት በሰላም ወደ ሀገራቸው ተመለሱ። በደረሱም ጊዜ አባታችን ገብረ መንፈስ ቅዱስ የነገራቸውን ትንቢት ለጌታቸው ለስምዖን ነገሩት። አባቱ ስምዖን ይህን ቃል ሰምቶ ምርር ብሎ አለቀሰ። እናቱ አክሌሲያም ወዮልኝ ወዮት አለብኝ እያለች አለቀሰች። ቴዎድሮስ በሀገሩ ሰማየት ሆነ። አጥንቶቹም ተገኝተዋል። የአርባሃራ ሰማይ አጽማቸው ተገኝተዋል። የአንተ አጽም ግን አልተገኘምና መኖርህ መሞትን አልታወቀምና ወዮልኝ ወዮት አለብኝ እያለች አለቀሰች። የተላኩት ወታደሮች ወይም መቤታችን አታልቅሽ ያሏት ጸጉር ከለበሰ አንድ ሰው እንዲህ የሚል ቃል ሰማን ብለው አባታችን ገብረ መንፈስ ቅዱስ የነገራቸውን ሁሉ ነግረዋል። ይህን የትንቢት ቃል አቅሌስያም ሰምታ ለጊዜው ተጽናናች፣ ተረጋጋች። ብዙ ዘመንም እያዘነች ኖረች። ከዚህ በኋላም ኖብ ተጸነሰ። የእግዚአብሔር ፈቃድ ይሁና ብላ አደነቀች። ጊዜው ሲደርስ ወንድ ልጅ ተወለደ። ልጃቸውንም ባዩ ጊዜ ሀዘናቸው ወደ ደስታ ተለወጠ። ስሙንም ኖብ አሉ። ኖብ ማለት የመካልጅ ማለት ነው። አባታችን ገብረ መንፈስ ቅዱስም መላእክት እየመሩ ወደ ገዳም አወጡት። ወዳልነው ወደ ጥንተ ነገራችን እንመለስ። እየፈጠንም ሲጓዝ በመንገድ ደከመ፣ ላቡም እንደ ክረምት ዝናብ ሆኖ ወደ መሬት ይወርድ ነበር። ከዕለታት አንድ ቀን ስጋውን ሲገስጽ፣ ሰውነቱን ሲዘልፍ ሰይጣን አንደበቱ የለሰለሰ ሰው መስሎ መጣ። ሕፃኑም ሰላም ላንተ ይሁን፣ ለምን ታዝናለህ አለው። አንተ ህፃን ነህና ምክሬን ስማኝ እኔ ሽማግሌ ነኝና ከመጻሕፍት የሰማሁትን ነግረሃለሁ። ብርድ ረሃብ እግዚአብሔርን ያስረሳዋልን? የወደድከውን እየበላህ እየጠጣህ እንዲህ በአባት ቤት መኖር ይሻልሃል ብሎ መከረው። አይነ ልቦናው ብሩህ የሆነ ሕፃን ገብረ መንፈስ ቅዱስም አካል ሽማግሌ ይመስላል። አነጋገር ግን የውሸት ነው። ወደ አባት ቤት ይሄድ የምትልን ጌታችን በወንጌል አባቱን እናቱን ሚስቱን ወንድ ልጁን ሴት ልጁን እርሻውን ወርቁን ብሩን ስለ ስሜ የተወ በዚህ ዓለም መቶ እጥፍ ዋጋ ያገኛል፣ በወዲያኛውም ዓለም የዘላለም ሕይወትን ይወርሳል ያለውን አልሰማህምን አለው። ሰይጣንም ሕፃኑን እኔ መልካም አደረግኩል በረሃብ በጥም እንዳትሞት መከልሁ። አንተ ግን ክፉ ትመልስልኛለህ፣ እኔ ግን እታገሰሃለሁ። አንተ የዋህ ሕፃን ነህና ልጄ ሆይ ወደ አባት ቤት መሄድ ከፍራ ከዚህ በረሃብ በጥም በብርድ እንዳትሞት እህል ብላ፣ ውሃ ጠጣ፣ ቅጠል ልበስ አለው። አንተ ታናሽ ነህና እንዲህ መክርሃለሁ አለው። ሕፃኑም መልሶ አንተ ርጉም ከኔ ራቅ አለው። አንተ ሽማግሌ መስለህ ነፍሴን ልታጠፋት ትመክረኛለህ። ለፈጣሪ ምን ይሳነዋል? ለወደደው ሰው ድንጋዩን እንዳቦ ውሃውንም ጣፋጭን ያደርግለታል። የፀሐይኑ ሐሩር ቀዝቃዛ ያደርግለታል፣ በርዱንም ሞቃት ያደርግለታል። የደረቀችውንም ምድር በዝናም ያጠግባታል። ያን ጊዜ ቅጠሎቹም ታወጣለች፣ ፍሬዎቹንም ታፈራለች። ሰውም ወደ ገዳም በወጣ ጊዜ ይራባል፣ ይጠማል። ኋላ በመንግሥተ ሰማያት ግን ይጠግባል፣ ይረካል። አንተ ሰይጣን፣ ለእኔስ የልቤ ምክር ይሻለኛል፣ ከኔ ራቅ አለው። ሰይጣንም ያነጋገርህ ትርጓሜ የምንድን ነው? በእርጅና ምክንያት አእምሮ ይዞራልና፣ አንተ ሕፃን እስኪ ንገረኝ አለው። እግዚአብሔርም የሰይጣንን ልቡን ሰወረው። ሕፃኑም የዚህን ትርጓሚ ልነግር ተወዳለህን? በእውነት እግዚአብሔር በፍጥረት ሁሉ የሰለጠነ ነው ብሎ ያነጋገሩን ትርጓሚውን ሁሉ አስረዳው። ሰይጣንም ከሕፃኑ አንደበትም በሰማ ጊዜ ራሱን አዘን ብሎ አዝኖ ቆመ፣ ሕፃኑን ማሳት አልተቻለውምና። ሕፃኑም ሰይጣን ነፍሱን ስለማጥፋት ሲያሳዝን አይቶ አንተሩ ከኔ ራቅ አለው። በፈጣሪ በኢየሱስ ክርስቶስ ኃይል ወደ ገሃነም ውረድ ብዬ አዘዝሃለሁ አለው። ያን ጊዜ እግዚአብሔር መልአክ ከሰማይ ፈጥኖ ወርዶ ምድርን ሰንጥቆ ወደ ገሃነም ወረወረው። ከዚህ በኋላ ሰይጣንም እያለቀሰ ወረደ። ወዮልኝ ወዮታ አለብኝ በዚህ ሕፃን ምክንያት መከራ ደርሶብኛልና አለ። ከዚህ በኋላ ሕፃኑ ወደ እግዚአብሔር ጸለየ። ጸሎቱን ከጨረሰ በኋላ ያ ሕፃን ወደ ሌላ ቦታ ሄደ። በረሃ ለበረሃ ዋሻ ለዋሻ ዞረ። በዚህም አምላኬ ፈጣሬ ደመናኝ ስማኝ እያለ ጸለየ። ሌላም ብዙ ጸሎት መላልሶ ጸለየ። ያን ጊዜ የእግዚአብሔር መልአክ እንደ ፀሐይ የሚያበራ ሰማያዊ ህብስት በእጁ ይዞ ወርዶ እግዚአብሔርን ካ ብላ ብሎሃል፣ አለው በእኔ ምክንያት ደክመሃልና፣ እኔም መልካም ዋጋ ከፍላሃለው አለህ ብሎ ከፊቱ ተሰወረ፣ ወደ ሰማይም ወጣ። ሕፃኑም በጉልበቱ ሰግዶ የተራበውን የምታበላ የተጠማውን የምታጠጣ አምላኬ ፈጣሬ ለአንተ ምስጋና ይገባል አለ። ያን ከመልአኩ እጅ የተቀበለውን ሰማያዊ ህብስት በላ። ያን ጊዜ ጌታ ከእናቱ ከመቤታችን ጋር ሆኖ አገኘው። አንተ ሕፃን ከየት ሀገር መጣ፣ ወደዚህስ ብቻን መጣህን? አለው። አሁን በአምላኬ ፍቅር ተስቤ ከእናት አባቴ ቤት ተለይቼ ወደዚህ መጣው በገዳም መሞት እፈልጋለሁ፣ አለው። ጌታችንም አንተ ሕፃን ስለሆንክ ልብስም ስላለበስክ ታገስ፣ በረሃውን ሳትፈራምን? አለው። አባታችን ገብረ መንፈስ ቅዱስም ከእናቴ ጋር ሳለው እህል አላቀመሰችኝ እኔም እህል እንዳልበላ ውሃ እንዳልጠጣ፣ ልብስ እንዳልለብስ ስለ አምላኬ ካልገብቻለሁ። አምላኬ ከወደደ ጸጉር አንክሎ ሰውነትን ያልብሰው አለው። ጌታችንም የእምነቱን ጽናት አይቶ ና በቀኝ የቁም አለው። መቤታችን ድንግል ማርያም እጁን ይዛ እኔንና ልጄን እንደወደድከን እኔም ልጄም እንወድሃለን ብላ እንደተወደደ ልጇ አቅፋ ሳመችው። ጌታችንም በመንፈስ ቅዱስ አጸናው የጀመርከውን ገድል ፈጽም አለው። ጌታችንም ከመቤታችን ጋር ባረከው።

አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አጋጅነት የአባታችንን ገብረ መንፈስ ቅዱስን ታምር መናገር እንጀምራለን። የአባታችን ገብረ መንፈስ ቅዱስ ቤተ ክርስቲያን በተቀደሰችበት ቀን የተደረገ ታምር ይህ ነው። ልመናው ይደረግልን፣ በረከቱ ይደርብን፣ ለዘላለም አሜን። የብፁዓን አባት የባህታውያን መምህር አባታችን ገብረ መንፈስ ቅዱስ ካረፈ በኋላ የተደረገ የመጀመሪያው ታምር ይህ ነው። ዘባመንግስቱ ካለ ቴዎድሮስ የተባለ የኢትዮጵያ ንጉስ እንድሪያስ በነገሰበት ወራት በኢትዮጵያና በግብፅ 562 ዘመን በድካም በብዙ ገድል ከኖረ በኋላ አባታችን ገብረ መንፈስ ቅዱስ አረፈ። ይህ ንጉስ እንድርያስ ለመነኮሳት ብዙ ምኔታትን ገዳማትን ሠርቷል። በእርሱ ዘመን የአባታችን የተክለ ሃይማኖት አጽም ፈልሶ ወደ ቤተ ክርስቲያን ገባ። እንዲሁ አባታችን ገብረ መንፈስ ቅዱስ ባረፈ ጊዜ ይህ ንጉሥ በደብረ ዝቋላ ብዙዎች አብያተ ክርስቲያናትን ሠራ። የመጀመሪያቱ በጌታችን በኢየሱስ ክርስቶስ ስም የተሠራች ናት። ሁለተኛይቱ በመቤታችን ማርያም ስም የታነጸች ናት። ሌሎችም ከእነሱ ጋር የተሠሩ አሉ። በዚህች ገዳም ውስጥም በዓል ሠራ። አንዱ በጥቅምት 27 ቀን በመድኃኒዓለም ስም የጌታችን የመድኃኒዓለም የሞቱ መታሰቢያ ቀን በመጋቢት 27 ቀን ስለሆነና እሱም በአብይ ጾም መካከል ስለሆነ የቤተክርስቲያን ሕግም በጾም መካከል በዓል እንዳይደርግ ያዘዛልና። ስለዚህም ንጉሡ የጌታችን የመድኃኒ ዓለም የሞቱን መታሰቢያ በዓል ምእመናን ያደርጉ ዘንድ ሠራ። ሁለተኛም የጌታችን የመድኃኒታችን የልደቱ መታሰቢያ በመሆኑ በታኅሳስ ሃያ ዘጠኝ ቀን የአቡነ ገብረ መንፈስ ቅዱስ የልደቱ መታሰቢያ ተጨምሮ እንዲከበር አዘዘ። እነዚህን በዓላት በጸሎት በማሌት በቅዳሴ በቁርባን በአባታችን ገብረ መንፈስ ቅዱስ ጸሎት በጌታችን በኢየሱስ ክርስቶስ ሸርነት የሚገኘውን ዋጋ ተስፋ አድርገው ምእመናን ያከብሩ ዘንድ አዘዘ። በአባታችን ገብረ መንፈስ ቅዱስ ስም በታነጸች ቤተ ክርስቲያን የሞቱ መታሰቢያ የሆነው የመጋቢት አምስት ቀን ለውጥ በሆነችው በጥቅምት አምስት ቀን በዓሉ በተደረገ ጊዜም በቅዳሴ ስርዓት ላይ ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር በፍጹም ክብር በፍጹም ምስጋና ተገለጠ። እልፍ አእላፋት የእልፍ እልፍ የሚሆኑ መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ከበውት ነበር። በመካከላቸውም ግርማን ባለሟልነትን የተጎናጸፈ የጌታችን የኢየሱስ ክርስቶስ ሐዋርያውና አገልጋዩ አባታችን ገብረ መንፈስ ቅዱስ ነበር። በቤተ ክርስቲያን የተሰበሰቡት ሁሉ ደስ ብሏቸው እግዚአብሔር በቅዱሳኑ ላይ ድንቅ ነው እያሉ ምስጉን ልዑል የሚሆን እግዚአብሔርን አመሰገኑት። ንጉሱም ሥጋውን ደሙን ተቀበለ። በዚህች ቀን የሆነው ደስታ እጅግ ብዙ ነበር። በበዓሉ ፍጻሜም ህዝቡ ደስ ብሏቸው ቸር ደግ ለሆነው አገልጋይ ለአባታችን ገብረ መንፈስ ቅዱስ ይህን ጸጋ የሰጠውን እግዚአብሔርን እያመሰገኑ ወደ ቤታቸው ተመለሱ። አነሳስቶ ላስጀምረን አስጀምሮም ላስፈጽመን ለእርሱ ለሉል እግዚአብሔር ክብር ምስጋና ይሁን ለእኛም የጌታችን የኢየሱስ ክርስቶስ ይቅርታው ቸርነቱ ይድረሰን። በአባታችን ገብረ መንፈስ ቅዱስ ጸሎትም የሚገኘውን በረከት ይደረግልን። ለዘላ ዓለሙ አሜን።